ጥናስልኝ፣ ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የዳሴ ድምፅ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ኢትዮጵያ ለመለስተኛ የታዳሽ ኃይል ፕሮጀክት የሚሰጠውን አምስተኛ ዙር የድጋፍ ምልመላ አማካሪ ኮሚቴ ውስጥ በአባልነት ተሰየመች። ፕሮጀክቱ በአቡዳቢ የልማት ፈንድና በዓለም አቀፍ ታዳሽ ኃይል ኤጀንሲ ትብብር የሚተገበር ነው። ሰባተኛው ዓለም አቀፍ የታዳሽ ኃይል ጠቅላላ ጉባኤ በአቡዳቢ ተካሂዷል። በጉባኤው ከ150 በላይ ሀገራት የተውጣጡ ዓለም አቀፍ ተቋማትና የታዳሽ ኃይል ቴክኖሎጂ ምንጮች ተሳትፏል። በኢፌዴሪ የውሃ መስኖና ኤሌክትሪክ ሚኒስትሩ ዶክተር ኢንጂነር ስለሺ በቀል የተመራ የልኡካን ቡድንም ቡድኑን በጉባኤው ተሳትፏል። መረጃውን ያደረሰን የውጭ ጉዳይ ሚኒስቴር ቃል አቀባይ ጽፈት ቤት ነው። በኦሮሚያ ክልል ምስራቅ ወለጋ ዞን እየተካሄደ ባለው የታድሶ ውይይት ከ300 በላይ አመራሮች በአዲስ ተተኩ። አመራሮቹ በህብረተሰቡ ተገምግመው ማለፋቸው በዞኑ የሚስተዋሉ የመልካም ማስተዳደር ችግሮች ለመፍታት የሚያስችል መሆኑን ነዋሪዎች ተናግረዋል። ከዞኑ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ለደረሰን ዘገባ አማረ ተመስገን። በኦሮሚያ ክልል የምስራቅ ወለጋ ዞን አስተዳደር በሁሉም የወረዳ አመራሮች ላይ ያካሄደውን የጥልቅ ታድሶ ውይይት አጠናቋል። አመራሮቹን በመገምገም በአመራርነት የቀጠሉና አዳዲስ ተሿሚዎች ላይ ህብረተሰቡ ሀሳብ እንዲሰጥባቸው ተደርጓል። ህብረተሰቡን ያሳተፈ የአመራር ግምገማ መካሄዱ ደግሞ ተሿሚ አመራሮቹ የህብረተሰቡን ውክልና ተላብሰው እንዲሰሩ የሚያስችል መሆኑን የዞኑ ነዋሪዎች ተናግረዋል። ቀደም ሲል ህዝብ የሚያነሳውን ጥያቄ ቆም ብሎ የሚያደምጥ አመራር አልነበረም። ከዚህ ወጥተን ለሚመሩን ሰዎች አስተያየት እንድንሰጥ መደረጉ ጥሩ ነው። ገጌሱማ ብየከና ቦድ ገረፉን ዱራት ዋ ቶኮ ተርካንፈቺሱ ጀደመኒ ወሬኒ አንድ እርምጃ ወደፊት ያስኬዳሉ ተብሎ የታመነባቸውን አመራሮች መገምገማችን የሚስተዋሉ ችግሮችን ነቅስን ለማውጣት አስችሎናል። በጣም ጥሩ አካሄድ ነው። ከአመራሮቹ ደግሞ የዞኑን ችግሮች ከመፍታት አንጻር በርካታ የቤት ስራ ይጠብቃቸዋል። ኬዎቹፊስ ቡሱፊስ ካሱፊስ ከዚህ በፊት የመሾምም የመሻርም ስልጣን አልነበረንም። ይህ ደግሞ በዞኑ ልማት ላይ እንቅፋት ሆኖ ነበር የቆየው አሁን መንግስት ችግሩን አይቶ በአመራር ግምገማ መሳተፋችን ከዚህ በፊት የነበሩ ችግሮች እንዳይደገሙ ይረዳል። የምስራቅ ወለጋ ዞን ዋና አስተዳዳሪ አቶ ሞገስ ኤዲኤ በበኩላቸው ሲካሄድ በቆየው ጥልቅ ተሐድሶ ህብረተሰቡ ያመነባቸው ከሶስት መቶ በላይ አዳዲስ አመራሮች ተካተዋል ብለዋል። እስካሁን በተደረገው የአመራር ሽግሽግና ምደባ ስራ በአጠቃላይ ከዞን እስከ ወረዳ ባለው መዋቅር ወደ 1265 አመራሮች ምደባ አግኝተዋል። ከዚህ ውስጥ 301 አመራሮች አዲስ የግንባር ቀደም ባለሙያዎች፣ ከዩኒቨርሲቲ የተመረቁ ተመራቂዎች እና ሌሎች በተለያዩ ስራዎች የተሰማሩእና ታድሶም በብቃት ያለፉ አመራሮች እዚህ ውስጥ እንዲካተቱ እንዲጨመሩ ተደርጓል። በተለያዩ የኪራይ ሰብሳቢነት ችግሮች ውስጥ የገቡ ወደ 221 አመራሮች ከዞን እስከ ወረዳ ከአመራር ውጪ ሆነው የቀሩበትና ና በቀጣይ እንደ ጥፋታቸው ደረጃ ታይቶ ለህግ የሚቀርቡ ለህግ የሚቀርቡበት ሁኔታ ይኖራል። በአማራ ክልል ደቡብ ጎንደር ዞን የሊቦ ኮምኮ ወረዳ አርሶ አደሮች ባለፉት አመታት በሰሩት የተፈጥሮ ሀብት ጥበቃ ስራ ምርታማነታቸው መጨመሩን ገለጹ። አርሶ አደሮቹ የዘንድሮውን የተፈጥሮ ሀብት ጥበቃ ስራ አጠናክረው እንዲቀጥሉ ጥሪ ቀርቧል። ሰለሞን ጸጋይ ዝርዝር አለው። በአማራ ክልል ደቡብ ጎንደር ዞን ሊቦ ከምከም ወረዳ የተለያዩ አካባቢዎች የተፈጥሮ ሀብቱ የተጎዳ ስለነበር ስነ ምህዳሩ ተዛብቶ ቆይቷል። አርሶ አደሮችም በማሳቸው በቂ ምርት ካለማግኘታቸው ባሻገር የምግብ ዋስትናቸውን ማረጋገጥ እንዳይችሉ አድርጓቸው ቆይቷል። ተፈጥሮ ሀብቷም ለየት ያለ ነበር። ጠቀዋ፣ አጋሙ፣ ቀጋው በዱር የሚያጠግብ ነበር። እረኛው ከፍት ሁነን ስንጠብቅ በጣም በፍራፍሬ ጠግበን እንመጣ ነበር። ግን አሁን ከዛ ወዲህ እኛም ትውልዱ እየበረከተ በህደ ቁጥር አንድያው ልንሳደድ ሙጫ ቀርቶ ነበር ያላወቅነው እንዳልነበርንበት ሆኖ ስና በጣም እየደነገጥናናለን። አሁን ግን አርሶ አደሮቹ በሰሩት ተከታታይና የተቀናጀ የተፈጥሮ ሀብት ጥበቃ ስራ አካባቢው ልምላሜው ተመልሷል። በዚህም የአርሶ አደሮቹ ምርትና ምርታማነት ጨምሯል። ከንና ትሬንች መጥቶ መስራት ከጀመር ነው ወዲህ ጎርፉ እየቆመ ስራው ጠቀሜታውን ስናየው ውሃች ተቋቱ የተለያየ የተለያየ ጥቅም እንዳገኘነ ተረዳ ነው። የአማራ መልሶ መቋቋም ልማት ድርጅት አመልድ ዳይሬክተር ዶክተር አምላኩ አስረስ በበኩላቸው አርሶ አደሮች የጀመሩትን የተፈጥሮ ሀብት ጥበቃ ስራ አጠናክረው መቀጠል ይገባችኋል ብለዋል። ምርትም የተመቸ እንዲሆን በማድረግ ኃላፊነት አለባችሁና የጀመራችሁትን ጥረት አጠናክራችሁ እንድትቀጥሉ ነው በዚህ አጋጣሚ ማሳስበው በሊቦ ከምከም ወረዳ በዘንድሮ በጀት አመት በተፈጥሮ ሀብት ጥበቃ ስራ በ24 ቀበሌ በ72 ተፋሰስ 51 ሺህ የሚጠጋ የህብረተሰብ ክፍል በመሳተፍ ላይ ነው። ለኢቢሲ ዘገባ ሰለሞን ጸጋይ ባህር ዳር። ለቀጣዩ ትውልድ የተሻለች አፍሪካን ለማስረከብ በሁሉም ዘርፍ ወጣቱን ማዕከል ያደረገ እድገት ማስመዝገብ እንደሚገባ የአፍሪካ ህብረት ኮሚሽነር ዶክተር ዲላሚን ይዙ ማስገነዘቡ 33ኛው የህብረቱ ቋሚ ተወካዮች ኮሚቴ ስብሰባ በአዲስ አበባ ተጀምሯል። አማኔል ግብረ መድህን አዘጋጅቶታል፣ አብዲ ከማል ያቀርበዋል። በአዲስ አበባ የተጀመረው 33ኛው የአፍሪካ ህብረት ቋሚ ተወካዮች ኮሚቴ ስብሰባ 28ኛው የህብረቱ ጉባኤ ትኩረት በሚያደርግባቸው ጉዳዮች ላይ እየመከረ ነው። የህብረቱ ኮሚሽን ኮሚሽነር ዶክተር ዴላሚኒ ዙማ እንደተናገሩት አፍሪካውያን የተጋረጡባቸውን ተግዳሮቶች ለመቀልበስ በአዲሱ ዓመት ተግተው እንደሚሰሩ እምነታቸውን ገልጸዋል። I do hope that 2017 will be a source of inspiration. በ2017 አፍሪካውያን ያጋጠሟቸውን ፈተናዎች ለመፍታት በጋራ የሚሰሩበት አመት ይሆናል በማሊ ደቡብ ሱዳን ሶማሊያ ብሩንዲ ና ማዕከላዊ አፍሪካ ሪፐብሊክ ያሉ ግጭቶችን መፍታት የጋራ ችግር የሆነውን ሽብርተኝነት ና ጽንፈኝነትን መዋጋት እንዲሁም በጋምቢያ ያጋጠመውን ቀውስ መፍታት አፍሪካውያን በትኩረት ሊሰሩባቸው ከሚገባ ጉዳዮች መካከል ናቸው በአዲስ አመት ጥሩ ውጤቶች እንደሚኖሩ ተስፋ እናደርጋለን። ለቀጣዩ ትውልድ የተሻለች አፍሪካን ለማስረከብ በሁሉም ዘርፍ ወጣቱን ማዕከል ያደረገ እድገት ማስመዝገብ ይገባል ያሉት ኮሚሽነሯ በተለይ ለአጀንዳ 2063 ስኬት ሁሉም ሀገራት እንዲሰሩ አሳስበዋል። የእኛ የሆነውን አጀንዳ በ2063 ለመተግበር ጠንክረን መስራት ይጠበቅብናል። ይህን ተግባራዊ ካደረግን ለመጪው ትውልድ የበለጸገች ሰላም የሰፈነባትና የተዋሃደች አህጉር የማናስረክብበት ምክንያት አይኖርም። ከዚህም ባሻገር አፍሪካ በዓለም አቀፋዊ ጉዳዮች ትልቅ ሚና የምትጫወተ አህጉር የምትሆንበት ጊዜ ሩቅ አይሆንም። ሀያ ስምንተኛው የህብረቱ የመሪዎች ጉባኤ ከአጀንዳ ሀያ ስልሳ ሶስት በተጨማሪ በሰላምና ጸጥታ፣ ዲሞክራሲ፣ መልካም አስተዳደር፣ ፋይናንስ እንዲሁም በህብረቱ አዳዲስ ማሻሻያዎች ላይ ትኩረት አድርጎ እንደሚመክርም ኮሚሽነሯ ተናግረዋል።